ክርስቲያኖ ሮናልዶ፣ ካሪም ቤንዜማ፣ ጋሪዝ ቤል፣ ሰርጂዮ ራሞስ፣ ቶሚ ክሩስ እየመሳሰሉም የቀድሞ ኳክብትን እያሰናበተው የነጨችው ቤት አሁን ደግሞ አንድ ኳክብት ሊያሰናበት ጫፍ በሩ ላይ መሆኑ እየተነገረ ይገኛል። ሰላም ጤና ይስጥልኝ፣ እንደምናላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ እንዲሁም መረጃችን ተደራሽ እንዲሆን ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ሉካ ሞድሪች በክረምት ሪያል ማድሪድን እንደሚለቅ ተጫዋቹ ማረጋገጥ ችሏል። ሞዛርት በሚል ቅጽል ስሙ የሚታወቀው ክሩሺያዊ የመሃል ሜዳ ሞተር ሉካ ሞድሪች ከ13 ዓመት ስኬታማ ቆይታ በኋላ ከሪያል ማድሪድ ጋር ሊላይ እንደሆነ አስታውቋል። የእግር ኳስ ተንታኞች ባለም እግር ኳስ ውስጥ ከታዩ የምን ጊዜ የሚያማካይ ስፍራ ተጫዎች መካከል አንዱ ነው ይሉታል። የክሩሻዊ የምን ጊዜ ምርት ተጫዎች የሚል ስያሜም ይሰጡታል። የእግር ኳስ ተንታኞች አሰልጣኞችና ከሱ ጋር እየተሰለፉ ተጫዋቾች አስደናቂ ይም ኳስ የማቀበል አቅሙና ከርቀት የሚያስቆጥራቸው ግቦች በተደጋጋሚ ጊዜ አድናቆትን ቸረውለታል። ኳስን ሲያቀብልና ሲመታ የሚጠመጥበት ቴክኒክ እንዲሁም በጫና ውስጥ ያለው መረጋጋትና ኳስን ሳይነጠቅ የሚያልፍበት መንገድ ደንቅ አማካይ ስፍራ ተጫዋች የሚል ስያሜ እንዲያገኝ አድርጎታል። የመሐል ሜዳ አስደናቂ ብቃቱ ምትሃተኛው የመሐል ሜዳ ዳይሬክተርና አዝናኙ የሜዳ ላይ ንጉስ የሚል ቅጽል ስሙም ማግኘት ችሏል። እያወራን ያለነው እግር ኳስ ጉዞ ከዛር እስከ ለንደን፣ ከሞስኮ እስከ ዱሃ፣ ከለንደን እስከ ማድሪድ ስላከለለው ዝም ተኛውና ብርቱ የመሃል ሜዳ ቆንጮ ሉካ ሞድሪች ነው። ሉካ ሞድሪች እንደ አውሮፓውያን አቆጣጠር 992 በሰባት ዓመቱ የመጀመሪያ ደረጃ ትምህርቱንና የስፖርት አካዳሚ ገባ። በስፖርት አካዳሚው ለነበረው ቆይታ ያለውን ወጪ ትንሽ ገቢ ያላቸው ቤተሰቦቹና አክስቱም ሸፍነውለታል። ልጅኚ እግር ኳስ እንድጫወት ያነሳሱኝ ክሩሻዊ ኮከብ ዝቮኒሚር ቦባንና ጣሊያናዊ ኮከብ ፍራንቺስኮ ቶቲ ናቸው ይላል ሉካ ሞድሪች። ክሩሻዊ ሃጁክ ስፕሊት ኮከብ ሞድሪችን ለማስፈረም ፍላጎት አሳይቶ የነበረ ቢሆንም ገና ታዳጊና ክብደቱ አነስተኛ ነው በሚል የማስፈረም ፍላጎቱን መተው እንደቻለ ሞድሪች ይናገራል። በጣሊያን በተካሄደው የወጣቶች እግር ኳስ ውድድር ሞድሪች ባሳየው ብቃት እንደ አውሮፓውያን አቆጣጠር 2001 ዓ.ም ዓመት ማብቂያ ቶሚላሲቭ ባሲች ወደ ዳይናሞ ዛግሬቭ ክለብ እንደሚያመራም እድሉን አመቻቹለት። ሞድሪች ወደ ሞድሪች በዲናሞ ዛግሬብ ወጣት ቡድን የአንድ አመት ቆይታ ካደረገ በኋላ እንደ አውሮፓውያን አቆጣጠር በ2003 በቦስኒያ ሄቮዞኒያና ሊግ ለሚጫወተው ዝሪሊንስኪ ሞታር ክለብ በውሰት አስፈረመ። እንደ አውሮፓውያን አቆጣጠር በ2003 24 የውድድር አመት ሞድሪች ባሳየው የሁለገብ ብቃት በ18 ዓመቱ የቦስኒያ ፕሪሚየር ሊግ ኮከብ ተጫዋችነት መመረጥ የቻለ ድንቅ ተጫዋች ነው። ሞድሪች ስለ ቦስቲያን ፕሪሚየር ሊግ የአካል ብቃት ላይ መሰረት ያደረገ ውድድር ሲናገር በቦስኒያ ፕሪሚየር ሊግ የተጫወተ ተጫዋች የትም ሄዶ መጫወት ይችላል ሲል በወቅቱ አስተያየቱን ሰጥቶ ነበር። ዳይናሞ ዛግሬብ ሞድሪች እንደ አውሮፓያን አቆጣጠር 2004 እና 2005 የውድድር ዓመት ሌላኛው የክሩሻ ክለብ ኢንተር ዛፕሊሽን በውሰት ሰጠው። ሞድሪች በኢንተር ዛፕሲች በነበረው ቆይታ ክለቡን በክሩሻ የመጀመሪያ ሊግ ሁለተኛ ደረጃን ይዞ እንዲያጠናቀቅና የአውሮፓ ሻምፒዮንስ ሊግ ቅድመ ማጣሪያ እንዲሳተፍ ጥልቅ አስተዋጽኦ ማድረግ የቻለ ድንቅ ተጫዋች ነው። የክሮሽያ እግር ኳስ ፌዴሬሽን እንደ አውሮፓውያን አቆጣጠር በ2024 የሀገሪቱ ኮከብ ተጫዋች በሚል ሽልማትም አበርክቶለታል። ሉካ ሞድሪች እንደ አውሮፓውያን አቆጣጠር በ2025 ወደ ዳይናሞ ዛግሬብ ተመለሰ። በክለቡ ለአስርት ዓመታት የሚያቆየውን የረጅም ጊዜ ኮንትራት ፈርሞ ሞድሪች በውሉ አማካኝነት ባገኘው ገንዘብ ለቤተሰቡ አፓርታማ ቤትም መግዛት ችሏል። እንደ አውሮፓውያን አቆጣጠር በ2005-2006 የውድድር ዘመን በክሩሻ ሊግ ለዳይናሞ ዛግሬብ 31 ጨዋታዎችን በማድረግ 7 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። የክሩሻ ሊግ ዋንጫንም ማሳካት ችሏል። እንደ አውሮፓውያን አቆጣጠር 2006-2007 የውድድር ዓመት ዳይናሞ ዛግሬብ በድጋሚ የሊጉን ዋንጫ ነሳ። ሞድሪች በ30 ጨዋታዎች 6 ጎሎችን አገባ። 10 ለጎን የሚሆኑ ኳሶችን ማቀበል ቻለ። የአመቱ የሊጉ ኮከብ ተጫዋች ሽልማትም አገኘ። ሉካ ሞድሪች ዳይናሞ ዛግሪብን በውድድር አመቱ መጨረሻ እንደሚለቅም አሳወቀም። እንደ አውሮፓውያን አቆጣጠር ግንቦት አምስት ቀን 2008 ዳይናሞ ዛግሪብ በማክሲመር ስታዲየም በክሩሻ የመጀመሪያ ሊግ ኤችዲኬን ሪጂካን 6 ለ1 ባሸነፈ ጨዋታ ለክለቡ የመጨረሻ ጨዋታውን አደረገም። ሉካ ሞድሪች በዳይናሞ ዛግሬብ በነበረው የአራት ዓመት ቆይታ 31 ግቦችን ሲያስቆጥር 29 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ሞድሪች ክለቡን ለመልቀቅ ከወሰነ በኋላ ባርሴሎና፣ አርሴናል፣ ቼልሲ ተጫዎቹን ለማስፈረም ፍላጎት አሳዩ። ይሁን እንጂ ክሮሺያዊ ተጫዋች እንደ አውሮፓውያን አቆጣጠር ሚያዝያ 26 ቀን 2008 ወደ እንግሊዝ ቶትናም ስፐርስ ለማምራት ተስማማ። በክረምት የዝውውር ወቅት በ16 ነጥብ 5 ሚሊዮን ሚሊዮን ፓውንድ የዝውውር ዋጋ ወደ ቶትናም አቀና። ዮዋንዲው ራሞስ የክረምቱ የመጀመሪያ ፈራሚ ሆነም። በክለቡ የሚያቆየውን የስድስት ዓመት ውል ፈረመ። ሉካ ሞድሪች በለንደን ክለብ በነበረው የአራት ዓመት ቆይታ 127 የፕሪሚየር ሊግ ጨዋታዎችን አድርጎ 13 ግቦችን ከመረብ ሲያሳርፍ 15 ለግብ የሚሆኑ ኳሶችን አመቻችቶ ማቀበልም ችሏል። እንደ አውሮፓውያን አቆጣጠር ና27 2012 የስፔን ክለብ ሪያል ማድሪድን ሉካ ሞድሪችን በ30 ሚሊዮን ዩሮ ማስፈረሙን ይፋ አደረገም። ሉካ ሞድሪች በክሩሻ በቀድሞ አጠራር ሶሻሊስት ሪፐብሊክ ኦፍ ክሩሻ ሰሜን ምዕራብ አቅጣጫ ሬቦኒ ኮታር ግዛት በምትገኘው ጥንታዊ ከተማ ጻዳር እንደ አውሮፓውያን አቆጣጠር መስከረም 9 1985 ተወለደ። በወቅቱ የአሁኗ ክሩሻ በቀድሞ የጓዙላቪያ ስር ነበረችም። የክሩሻዊያን አማካይ ተጫዎች የልጅነት እድገቱ ክሩሻ ሲሆን እንደ አውሮፓውያን አቆጣጠር ከ1991 እስከ 1995 ነፃነቷን ለማግኘት ካደረገችው ጦርነት ጋር የተገጣጠመ ነው። ሞድሪች ለደጋፊዎቹ በጻፈው ደብዳቤ እንደ አውሮፓውያን አቆጣጠር በ2012 ወደ ክለቡ ሲመጣ የታላክ ክለብን መለያ ለብሶ ታሪክ ለመስራት እንደሆነ ጠቅሶ በቆይታውም የማይታመኑ ክብሮችን መጎናጽፉን አውስቷል። በሪያል ማድሪድ መጮት የእግር ኳስም ሆነ የግል ታሪኩን እንደቀየሩ በደብዳቤው አስታውሶ ለስኬቱ ደግሞ የክለቡን ፕሬዝዳንት ፍሎረንቲኖ ፔሬዝ፣ የክለቡን ጓደኞቹ፣ አሰልጣኞችና ከምንም በላይ ደጋፊዎቹን እንደሚያመሰግን አስታውቃል። ህይወቱ መጀመሪያ እንዳላት እንዳላት ሁሉ መጨረሻም ያላት መሆኑን ያስታወሰው ሞድሪች የእሱም የእግር ኳስ ህይወቱ መጨረሻ በመድረሱ ከክለቡ ጋር ሌላ የመወሰኑ በደብዳቤው ማካተት ችሏል። ክለቡን ሲለቅ በሙሉ ልቡ በኩራት በምስጋናና እና በማይረሱ ትዝታዎች ተሞልቶ እንደሆነና ከመጪው ዓለም ክለቦች ዋንጫ በኋላም የሪያል ማድሪድ መለያ ባይለብስም እድሜ ልኩን የክለቡ ደጋፊ ሆኖ እንደሚኖር ማስታወቁን ከክለቡ የተገኘው መረጃ እያመለክ

ሞድሪጅ ከሪያል ማድሪድ ጋር በቆየባቸው አመታት 6 የአውሮፓ ቻምፒዮንስ ሊግ፣ 3 ስፓኒሽ ላሊጋ፣ 3 ኮፓ ዴሊያሪን፣ 5 ስፓኒሽ ሱፐር ካፕ፣ 5 የፊፋ ክለቦች ዋንጫ ዋንጫ፣ 4 የአውሮፓ ሱፐርካፕ ካፕ፣ አጠቃላይ 25 ዋንጫዎችን በማሸነፍ ደማቅ ታሪክ በነጮቹ ቤት መጻፍ የቻለ ድንቅ ተጫዋች ነው። ሉካ ሞድሪጅ ለክሩሻ ብሔራዊ ቡድን 162 ጨዋታዎችን አድርጎ 23 ግቦችን ከመረብ ላይ አሳርፏል። አይደክሜው እና የቴክኒክ ተሰጦ ባለ ቤት ሉካ ሞድሪች በ37 ዓመቱ በእግር ኳስ ሜዳ ላይ የመሀል ክፍል ቦታ ላይ በአስደናቂ ፈጠራ አቅሙ የጨዋታ ሙቀትን ከፍ ዝቅ ማድረጉን የቀጠለ ድንቅ ተጫዋች ነው።